ወገኑ ያልነበርንን ወገኑ ያደረገን፣ ምሕረት ያልተገባንን በምሕረቱ ያሰበን፣ ከድቅድቅ ጨለማ ወደ ሚዳግ ብርሃን የጠራንስ ማነው? ለርስቱ የለየን እሱ ኢየሱስ እሱ እሱ ኢየሱስ በመገረፍ ቁስሉ ጌታ ተቅበዝ ብዘን ነበር ዳርሶ አሳርፎናል። ኃጢአት ብናደርግም ካብዘንድ ጠበቃለን። ይህስ ማን ነው ብለው አዛፍ ከጠየቁን፣ እሱ ኢየሱስ ኦየ እሱ ኢየሱስ ኦየ እንደ ስጋችን መኞት ተመላልሰን በኃጢአት በርኩሰት ሙታን የነበርን የቁጣው ልጆችም ተብለን የተጠራን በኢየሱስ ደም ቀርበን ሕይወት አገኘን። በኢየሱስ በኢየሱስ በኢየሱስ ኦ ወገን ያልነበርንን ወገኑ ያደረገን ምሕረት ያልተገባንን በምሔረቱ ያሰበን ከድቅድቅ ጨለማ ወደ ሚደቅ ብርሃን የጠራ ነስማነው ማን ነው ለራሱ የለየ እሱ ኢየሱስ

ዙን ሰክት ኪኮ ምዝስ ዙን ሰክቴ ኪ ምዝስ ዙን ሰክቴ ዙን ሰክቲ ኪ ምዝስ ዝም ዳዳ ዳጥንከ ለአኽጣ ክስካ የግትከይ ኪኮብም ከርፍከድ አኸኖ ዀት ኮንከይ ኪኮምስ መልደት ኑስን ባማትከይ ቢንድም ሰሀ ዲቅሰ